እሺ፣ ክቡራትና ክቡራን፣ እምነሰሚኑ ሰሚኑ አካሉ ዛሬ ደግሞ እንግዲህ ልናስጎብኛቸው የፈለግ የፈለግነው ከአራዳ ጊዮርጊስ ቀጥታ በአድዋ ዜሮ ዜሮ በኩል አድርገን ወደ ቸርችል ጎዳና የሚወስደውን ነው። አብራችሁ እንግዲህ፣ አራዳ ጊዮርጊስ ሲነሳ በርካታ ትዝታዎች ያሉባቸው በርከት ያሉ ሰዎች አሉ እንግዲህ አራዳ ጊዮርጊስ በጣም ታዋቂ አካባቢ ነው። ከጥንት ጊዜ ጀምሮ እቺ አዲስ አበባ ከተመሰረተች ጊዜ ጀምሮ ሞቅ ያለ ሰፈር፣ ደምቅ ያለ ሰፈር ነው። እንግዲህ አሁን አራዳ ጊዮርጊስ ፊት ለፊት የምትመለከቱት በዛፎች በወይራ ዛፎች የተከበበው አራዳ ጊዮርጊስ ነው። አራዳ ጊዮርጊስን ወደ ፊት ለፊት እየደረስን ነው የምንገኘው። እንግዲህ አራዳ ጊዮርጊስ በጣም ታሪካዊ ቦታ ነው። ከአድዋ ድል ጋር ተያይዞ አብሮ ስሙ የሚነሳ ትልቅ ደብር ነው በብዙዎች ዘንድ ይታወቃል አራዳ ጊዮርጊስ አካባቢውም እንደዚሁ እንግዲህ አራዳ ጊዮርጊስ አካባቢ በጣም ታዋቂ ታዋቂ ሰፈሮች ናቸው ያሉት ማነቂያ ተረስ ሰፈር በከንቱ ደጃች ውቤ ሰፈር የተለያዩ ከጀርባው ደግሞ ገዳም ሰፈር አሉ ብዙ ሰፈሮች አሉ እንግዲህ ከፊት ለፊት የምትመለከቱት የአጼ ሚኒሊክ ንጉሰ ነገስት ዘኢትዮጵያ ዳግማዊ ሚኒሊክ የሳቸው ሀውልት ነው አደባባዩ እንግዲህ ሚኒሊክ አደባባይ ከአድዋ ሙዚየም ፊት ለፊት ከዚህኛው ደግሞ አራዳ ጊዮርጊስ በፊት ለፊት በኩል መዘጋጃ ቤት አሁን ፊት ለፊት የምታየት መዘጋጃ ቤት ነው። በዚህ አድዋ ሙዚየም አለ። ከዛ የዳግማዊ ሚኒሊክ ሀውልት አራት ትላልቅ ነገሮችን በመሀል አቋርጠን እያለፍን ያለ ነው። በስተግራችን የዳግማዊ ሚኒሊክን ሀውልት፣ በስተቀኛችን አራዳ ጊዮርጊስን አልፈናል። አሁን ደግሞ የያዝነው መንገድ እንግዲህ አድዋ ዜሮ ዜሮ ነው። በስተግራ በኩል አድዋ ሙዚየም፣ በስተቀኝ በኩል የአዲስ አበባ ከተማ መዘጋጃ ቤትን አቋርጠን ወርታች እያለፍን ነው እንግዲህ አንድነት ድልድይን በስሩ አልፈን ወርደናል ይሄ አድዋ ዜሮ ዜሮ ያለበት ነው በጣም አካባቢ ፏጽድት ነው ያለው እንግዲህ በጣም አምሮበታል ያልጎበኛችሁን እንትጎበኙት እንጠቁማቸዋለን ምክንያቱም በጣም ሰፈሩ አምሮበታል አንደኛ ድሉን ከማስታወስ አኳያ የአድዋ ድልን ከማስታወስ አኳያ እንግዲህ ለአፍሪካ እና ለዓለምም ለጥቁር ህዝቦች ነፃነትን እንድንቀዳጅ ያደረገን የአድዋ ድል መታሰቢያ እንግዲህ አለመጎብኘት ማለት እንግዲህ በጣም ከባድ ነገር ነው። መጎብኘት ያለበት ቦታ ነው። ኑ ጎብኙ። በጣም አሪፍ ነው ሰፈሩ፣ አካባቢው ተለውጧል። ይሄ እንግዲህ አሁን ቸርቸርን ይዘናል። ቸርቸር ጎዳና ቀጥታ እንግዲህ የት ይወስደናል? መጀመሪያ የምናገኘው አደባባይ አሉ ሁለት አደባባዮች ደግሞ ታሪካዊ ቦታዎችን አሁን ወደፊት ለፊት እናገኛቸዋለን ማለት ነው። ይሄ ኤሊያና አካባቢ ያለ ነው። ኤሊያና ሆቴል አካባቢ ነው ያለ ነው። በቸርችል ጎዳና ወርታች ስትወርዱ አሁን ከፊት ለፊታችን እንግዲህ ሴባስቶፎል መድፍ ያለበትን የመይሳው ካሳ እንግዲህ ቴድሮስ አደባባይ ጋር ነው እየደረስን ያለ ነው እና ቴድሮስ አደባባይን ከፊት ለፊታችን እናገኛለን። ይሄ ቸርችል አካባቢ ነው። አሁን እንግዲህ እዚህ ጋር ቴድሮስ አደባባይ ጋር መስቀለኛ መንገድ እናገኛለን። በስተግራ በኩል ስንታጠፍ ወደ አሮጌ ቄራ በፊት አሮጌ ቄራ ወይም ወደ አንድነት ፓርክ ወይም ወደ ቤተ መንግስት ይወስደናል ማለት ነው። በስተቀኝ በኩል ደግሞ ስንታጠፍ ቀጥታ ወደ ተክለ ሃይማኖት አደባባይን ይወስደን እንግዲህ ይሄ ፊት ለፊት የምትመለከቱት ቴድሮስ አደባባይ ነው። ቴድሮስ አደባባይን አሁን እያለፍነው ነው የምንገኘው። በስተግራ በኩል አደባባዩን ትተን በስተቀኛችንን ይዘን ወልታች እየወረድን ነው ማለት ነው። በስተቀኝ በኩል እንደነገርኳችሁ ወደ ተክለ ሃይማኖት ሱማሌ ተራ አብነት መርካቶ ይዟቸው ይሄዳል። በዛ በስተግራ በኩል ደግሞ እንግዲህ ምትሄዱት ወደ ድሮ አሮጌ ቄራ ነው። አሮጌ ቄራ ወደ ቤተ መንግስት አንድነት ፓርክ ይወስዳቸዋል ማለት ነው። አሁን ቀጥታ ወርታች ቸርችልን ሰንጥቀን እያለፍን ነው የምንገኘው። አካባቢው በጣም ተለውጧል። አምሮበታል። መልካም ነው። ጥሩ ነው። እንደዚህ ሲለማ መመልከት እኔ ሁሌም ጥሩ ነገር ጥሩ ነው ብዬ ነው የምገልጸው። ምነሰሚ ነው አካሉ ነኝ ቢሻሻል ቢስተካከል የምትሉትን ነገር እናሻሽላለን። ቪዲዮችንን ያማረ ለማድረግ ለእናንተ እንዲመጥን ለማድረግ ጥረት እያደረግን ነው። ወደፊት ጥሩ ጥሩ ነገሮች እንደምታገኙት ተስፋ አረጋለሁ። በቁጥር አራት ምርጥ ቦታ ላይ እንገናኛለን። አብራችሁን ስለቆያቸው አመሰግናለሁ። እምነት ሰሚነው አካሉ ነኝ። ይመቻችሁ። ሳላ ቅብሽ ሳልደብቅ የልፔን ምንም እውነታ